እንዴት ዋላችሁ አለምዬ አስደነገጥከኝ እኮ አየሁ ሰላም ዋላችሁ ብዬሽ እኮ ነው የገባሁት አልሰማሁህም እንዴ ቆይ ይሄን ያህል ምን ሆነሽ ነው ምንም እያሰብኩ ነበር እንዲህ በደንብ አድርጎ ያስቀመጠች ምንድን ነው ጉዱ እንዴ? ጺኦን እኮ አልተፈታችም። ይሄ ራሱ ያደነዝዝም። አንቺ ሴትዮ የባክሽ ለራስሽ አስብኝ እንዴ እኔም ብላ መታ በማታውቀው ነገር ስትታስር ምን ልበል እንዴ? ተጠርጣሪ ነች ተባለች እንጂ መቼ ወንጀለኛ ነች ተብላ ተፈረደባት? እና ታዲያ እኛ ዝም ካልን እኮ በማታውቀው ነገር ነገ ተነጎዳ እዛው ቀረች ማለት እኮ ነው። አለምዬ ባክሽ ለራስሽ ሀሳብ አትጨምሪልኝ። እኔ እኮ በዚህ ልክ ምን እንዳደረገቻችሁ ነው ያልገባኝ። በቃ ተረጋጊ ያልኩሽ እኮ አለምዬ። ይሄ ቃል ቀላል ሆንላችሁ አይደለ እናንተ። እሺ አሁን ምሳ በልተሃል? አልበላሁም። እሺ ላቀርብልህ። በቃ ሴትዮ በሀሳብ እንዲህ እየሄደች ልታድር ነው እንደ ጭራሽ። በሰላም ነው። ጨቅጭቅ ያስጠራህ? አንድ ነገር ሰምቼ ነው። ስለ ብርቄ ነው? አዎ። ምን ሰማህ? ብርቄ የት እንዳለች የሚያቅሰው አግኝቻለሁ። ማን ነው? ሄደን እንጠይቀው። አይ እንደዚህ ሄደን ስለጠየቅነው የሚነግረን ሰው አይደለም። እንዴት ማለት? ማን ነው? ቆይ በቃ ንገረኝና እንሄድለት። ፅናት ናት። በቃ ተረጋጋ፣ አትናደድ። ምን ማድረግ እንዳለብን ማሰብ ነው ያለብን። እንዴት እሷ አወቀች? በደንብ አላጠራው፣ ግን ስለ እሷ ሲያወሩ ሰምቻለሁ። ቆይ ምን እያሉ? አላቅም ምን እንደሚሉ፣ እና የነገር ጫፍ ይዘ ነው። እንዴ ምን እንዳሉ ሰምቻለሁ የምትለኝ። እንዴት ሴት እንዳለች ባያውቁ ስለ እሷ ያወሩ ነበር? ምናልባት ስለ መጥፋቷ ይሆናል። አይደለም ስል አንተ ሰዎችን መጠራጠር ስለምትወድ ነው እንጂ እሷ መጥፋቷን ብታውቅ አሰግድ ይነግረኝ ነበር። ለምንድን ነው ለአንተ የሚነግርህ? ያው ስጠይቀው ዝም አይልም ብዬ ነው። እንደዛ ነው። አው እና ታዲያ እንዴት ይሆናል ብለህ አይ አይ እንዴትም እንዱ ዝም ብዬ ነው በቃ። እሺ ምን ልይት? ምንድን ነው እየሆነ ያለው? ሰማ ምን እያደረገ ነው? ምንድን ነው? ምን እዚህ ምን ሰራልክ? እንደ አጋጣሚ ከከቻ ሳብዬ እዚህ በምን አጋጣሚ ነው ልትመጣ የምትችለው? አይ አንቺ ጋር እኮ አይደለም ጀለሴ ምናምን ደውሎኝ እዚህ ከች ብይ ድግግ ትዝ ሲለኝ ለምን ያችን ምርጥ ላልጠይቃት ምናም ብይ በቃ ከች አልኩኝ። ለዛ ነው እና በር ላይ ቆመ ነው የምታይ። የሚገርምሽ ደግሞ በቃ ቤታቸው ይሄ ነው አይደለም? ያ ልክ ስጠራጠር ኩ ነው እንደ አጋጣሚ አንቺ ከቻ አልሽው ምን ነው ምርጥ ይላ እስካ ምናምን ተደርጌ ነው እንዲ የሚገባው። የት ነው የምትገባው? ያው እንግዲህ አይደለም ወደ ቤት ነው።

አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራቸው የቻናል የቤተሰቦች እንዴት ናችሁ? ዛሬም እንግዲህ እንደተለመደው በአዲስ ቪዲዮ መጥቻለሁ። ከዛ በፊት ግን ለዚህ ቻናል አዲስ የሆናችሁ ሰብስክራይብ እያረጋችሁ እያጠኮራችሁ ወደ ቻናል የተቀላቀሉ የፅናት ድራማ ይዤላችሁ መጥቻለሁ። ክፍል መቶ ሰባ ዘጠኝ ይዤላችሁ መጥቻለሁ፣ ውድ ቤተሰቦቼ ያው እንግዲህ እንደታወ እንደምናውቀው ኒና እና ኪራ ወደ ከተማ መጥተዋል። ኒና ደግሞ የበዛብህ ሚስት ብርቄን ይዛ ወደ ከተማ መጥታለች። እናም በዚህ አይነት ሁኔታ ደግሞ በዛብህ ሚስቱን በፍለጋ ላይ ነው። የት እንዳለች አያውቅም። ነገር ግን ከመጣች በኋላ ከተማ ኪራ የሰማው ቆይቶ ነው። እናም ኪራም በጣም ተናዷል። ጽናትን በጣም ግራ ገብቷታል። ጽናትና ዴቭ እያወሩ ያለ ስለ ብርቄ ድንገት ሳያስቡት በዛብህ ካጠገባቸው ሆኖ ሰምቷቸዋል። እናም አሁን በዛብህ እነሱ ቤት መሆኗን ካወቀች ሌላ ችግር እንዳይፈጥርባቸው ጽናት እጅግ በጣም ፈርታለች። ተሰማ በሌላ በኩል ደግሞ የብርቄ መጥፋት በጣም አስጨንቆት እየፈለጋት ነው። እናም ብርቄ ደግሞ ኪራ ቤት ሆና በጣም ስለደበራት ኒና እና ብርቄ በአንድ ላይ ተደራጅተው ነጠላ መቋጨት ሊሰሩ ወረቀት ጽፋ በር ላይ ለጥፋ ነበር። እናም ኪራ ይሄንን በተመለከተ ጊዜ እጅግ በጣም ተናዶ ኒናን ጠርቷት አንቺ ልታሳብሽ ነው እንዲህ በቤቴ ምንድን ነው እንደዚህ የምታደርጊው እያለ በጣም ተቆጥቷት በጣም በጣም ተናዶባት፣ ያው እንግዲህ እንደተለመደው ኒና ደግሞ ቁጣ ጎርፊያ ምንም ነገር የማይገባት ሰው ስለሆነች ልትገለኝ ነው ወይ ብላ እየሮጠች ወጥታ ሄደች። በሌላ በኩል እስፒድ አሁንም ያንን ሰነድ ለማግኘት የማይፈነቅለው ድንጋይ የለምና ዛሬም ከራኬብ ጋር ማለት ከሰኒሂት ቤት ሄዶ በር ላይ ቆሞ ለመግባት መግቢያውን እያጣራ እያለ ድንገት በሩን ከፍታ ራኪ በወጣች እና ምን እየሰራህ ነው? ለምን መጣ ምናምን ብላ ስጠይቀው፣ እሱን በድንጋጤ ድንገት እኮ በዚህ ያለፍኩኝ ከዛ ከቻሳ ያው በስ ቋንቋ ማለት ነው እዚህ ከቻሳ ብዬ ነው እያለ ሲያውራት፣ ነገር ግን እሱ የሚያወራው ነገር ሁሉ ምንም አልተዋጠላትም። እናም ጎንበስ ብለ ጫማውን ስታዩ ጫማውን ባለፈው እነሱ ቤት ስትመጣ አውቀዋለሁ ያለችው ጫማ ነው። ያ ጫማ በጣም አወዛግቧታል። ምክንያቱም ሌሊት ሌቦች መተውባት የነበር ቀን ያንን ጫማ አይተዋለች። ነገር ግን ያንን ጫማ መቼ እንዳየችው በፍጹም ማስታወስ አልቻለችም። እንዳየችው እንጂ መቼ እንደሆነ መቼ እንደሆነ ያየችው ያስታወሰች ቀን ግን እስፒድ አለቀለት። አሁን ላይም ለምንድን ነው ግን ይህን ሊሳዩ ልቤ የሚጠራጠረው እያለች እየተጠራጠረችው ነው። እስፒድ ማለት ደፋር ሌባ ነው። ምክንያቱም ቀላይ እንኳን ራሱ መቶ አሁንም እንደገና ያንን ሰነድ ይፈልጋል። በሚገርም ሁኔታ ሰነዱ ግን ያለው ምሩ ምሩ ጋ ነው። ምሩ ራሱ ያንን ሰነድ ከዛ ቀን በኋላ የት እንዳለም ሆነ አስታውሰውም አታውቅም። ምክንያቱም ሰነዱ ምን እንደሆነ ራሱ ማንም ሰው አያውቅም። እና ሰኒ ይሄ ሁሉ መስዋዕትነት እየከፈለችበት ያለችው ሰነድ የኪራ የቤት ካርታ መሆኑ ቢታወቅ ምን ያህል እንደሚጸጸቱ ፈጣሪ ይወቀው። ኪራ ራሱ ሌሎቹም፣ ሁሉም ሰዎች ሰኒ የት አለች፣ ምን ሆነች እንጂ ይህን ያህል እንደ ህቷ እንደ ራኬብ ተጨንቀው እየፈለጓት አይደለም። ሰኒ ግን ለጓደኝነት ብላ የከፈለችው መስዋዕትነት ነው ይሄን ሁሉ ስቃይ እያየች ያለችው እናም ሰኒ የአገታት ልጅ ጋር በደንብ መግባባት መቀራረብና መለማመድ ጀምረዋል ያው ሁለቱም ቢነጫነጩ ማለት ነው የአገታት ልጅ ራሱ እሷ እንዳትመታና እንዳትሰቃይ ሲል ራሱን መስዋዕትነት እያደረገና ጓደኛውም ጋር እየተጋጨ ነው ያለው ነገር ግን ስፒድ ዛሬ እኔ ነኝ ማድረው አንተ ውጣ ብሎታል። ስፒድ ምን አስቦ ይሆን ለሰኒ ወይ የወላት? ምክንያቱም ሰኒ ዝም ማለት የማትችልና ተናጋሪ ኃይለኛ ሴት ስትሆን፣ ስፒድ ደግሞ ሸይጣን የሚቀናበት ሰው ነው። ይሄ ደግሞ ለሁለቱም አደጋ ነው። እናም እንግዲህ ዛሬ እኔ ሲያድራለሁ ሲለው በተለያየ መንገድ እሱ ማደር ሌላ ቦታ ቢያደር ችግር እንደሌለው ቢነግረውም ነገር ግን በፍጹም ዛሬ አንተ መውጣት አለብህ ስላለው እሱም ተስማምቷል። ሄናሁም አባት ራኬብን ጠይቅ ጠርተው እንደ ሁሉም እንደ ሽንግልና መጥተው ያው ክሱም ብታነሳ ቢያናግሯትም እሷ ግን ሕግን የያዘው ሕግ ይፍታው ብላ መለሰችላቸው ሌላው ነገር የናሁም እናት ወጥ እየሰራሁ እጄን አስገባሁ እኔ የገረመኝ ነገር ግን ጽዮን የእውነት የናሁም እናት ልጅ ነች ወይንስ ደግሞ እንደዚህ ይሄን ያህል ከልጅ በላይ መስዋዕት የሚከፈልላት ለምንድን ነው እሱ ግራ ገብቶኛል እና እንግዲህ ጽዮን እስር ቤት ነች ገጠሩ በብርቄ ምክንያት እየታመሰ ነው። የናቲ ጓደኛ ማለትም ቤቲ መታ እቤት ኒና ስታወራት ኒና እና ብርቄ ቁጭ ብለው እያወሩ ስለነበረ እች ሴትዮ ማነች ስትል ብርቄ አንቺ ደግሞ ባለሀገር፣ ዝንቤ ስላለቻት ኒና ደግሞ የባሌው ሽማናት፣ የልጆች አባት ስትል ብርቄ በጣም ተናዳ ዘላ ወጥታ አባት ደበደበቻት። እናም በጣም አዝናለች። ውድ ቤተሰቦቼ ዛሬም ዛሬ እንግዲህ ፓርቱ ይሄን ይመስል ነበር። በቀጣይ ደግሞ በአዲስ ፓርት በአዲስ ትዕይንት ተመልሼ እስከምመጣ ድረስ ሰላሙን ሁሉ እየተመኘሁላችሁ ለዚህ ቻናል አዲስ የሆናችሁ ሰብስክራይብ ያደረጋችሁ ሄዶል ምልክቷን እያጠቆራችሁ ላይክ እና ሼር እያደረጋችሁ ሀሳብና እና አስተያየታችሁን በኮሜንት እየጻፋችሁ አብሯችሁን ቆዩ ስለምትከታተሉኝና ስለምታበረታቱኝ እጅግ በጣም አመሰግናለሁ ቤተሰቦቼ ቴንክ ዩ ሶ ማች በሚቀጥለው ቪዲዮ ተመልሰን እንገናኛለን ለዛሬው ግን እዚህ ጋር ጨርሻለሁ ውድ ቤተሰቦቼ ባይ ባይ